ወይኔ የማሂ ግፍ ማለት ነው። የእውነት ግፍሽን! እንዴ ቅመሙ አሸንጎልት ታሳቀፈቻት የእኔ እናታ፣ ይዞሽ ያጋጥማል። እሷ ደግሞ የምር ልጅ ነው ብላ ሰፍ ብላ ተቀበለቻት ማለት ነው። እና እሱም ተለማመጅ እያላት ነው እንግዲህ። ሰላም ሰላም፣ ጤና ይስጥልኝ፣ ወደሰኒ ቤተሰቦች፣ እንደምናላችሁ እንደምናመሻችሁ፣ እግዚአብሔር ይመስገን። ሰላማችሁ በያላችሁበት ይብዛልኝ። እንኳን ለብርሃነ ነው መስቀሉ በሰላም በጤና ደረሳችሁ እንኳን አብሮ አደረሰን እና ማለት ነው። ለቤት አዲስ የሆናችሁ ሰብስክራይብ አርጉኝ ላይክም አርጉኝ ማለት ነው። የእውነት አበረታት የእውነት ሰብስክራይብ አርጉ እስኪ ላይክም አርጉ። ቪዲዮ ብቻ አይታችሁ ሳይሆን ላይክም ብታረጉን ደስ ይለኛል። ምታደርጉ የምታደርጉ ኮሜንት የምታደርጉኝ በጣም ነው ማመሰግነው። እግዚአብሔር ያክብርልኝ ማለት ነው። እና ዛሬ ቅመምዬ የምድሯን ደነገጠችው። አሸንጉልት ታሳቀፈቻት። ወይኔ ግፍሽ ግን ቅመምዬ ዋንዴ ማለት ነው። ከአራቶቹ አንዱን ወልደሽ እንደዚህ ታሳቅፍ ያታለሽ ማለት ነው። ታስደነግጫ ያታለሽ ዋንዴ። አይቀርም ከአራቶቹ ወይም አንዱ ይመጣል። ወይ ወንዷ ወይም ሴትዋ መጥታ ማለት ነው። ለማንኛውም ተሳክቶልሽ፣ ማሄታችን የመራቸው ነው። ይህንትን ያሉት አሁን እነሱ ሲቆጡ ማለት ነው ቶሎ አልመጣችሁ ምናምን ሲሉ የምር እንደዚህ የሚቆጡ አሉ። እውነቱ ለመናገር ስላጋጠመኝ ነው እራሱ ማለት ነው። ቶሎ አልጠየቅሽም ምናምን የሚሉ አሉ። ለምን እንደሆነ አላውቅም። ግን ደግሞ ማሂም እንዳለችው ያው ምጥ ማለት በጣም ከባድ ነው፣ በእውነት ለሴት ልጅ በጣም ከባድ ነው እና እሱ አንደኛው ነው የምታመጣው። ግን ደግሞ በጣም የሚሰቃየው ምናምን ማን ነው ቤተሰብ ባሉ ምናምን በጣም ነው ጭንቅ ላይ የሚሆነው ማለት ነው። ብቻ እግዚአብሔር ይመስገን ለሁሉም ነገር እግዚአብሔር እንደየሁሉ ሰጥቶናል። ለሴትም ለወንድም የሚጨነቅበት ማለት ነው እና ባሉም ይጨነቃል። ምስቷን ብቻ ለለች የምትጨነቀው ማለት ነው እና ብቻ ተመስገን ነው እግዚአብሔር ይመስገን እና ምን ለማለት ፈልጌ ነው አሁን እሱ ቶሎ አልመጣችሁም ብሎ ነበረ፣ ጓ ያለባቸው የነበረው ማለት ነው። እሷም እንደዛው ማለት ነው። ያው ስትወልዱ በሞትም በህይወትም መሀል ነው አይደለም፣ በጣም የሚያስጨንቀው እና ይሄ ደግሞ እንኳንም ተረፍሽ እንኳንም ማርያም ውለታ አደረገችሽ ለማለት ሪሊ እንደዚህ የሚቆጡ አሉ ማለት ነው። እና በቁጣቸው መሀል እውነትም አለ ማለት ነው። እና ለማንኛውም ተሳክቶላቸዋል። ድንብርብራቸውን አወጧቸው። ምንድን ነው አበረታቷቸው፣ የሚለው ቃላት አራታቸውም ጠፍቶባቸዋል። ሶ አበረታቷቸው፣ ሰብስክራይብ አድርጓቸው፣ ላይክ አርጓቸው፣ አይሁ በዚህ ቪዲዮ ሃምሳ ሺ እንደሚገባ ሃምሳ ሺ አስገቡኝ እያለ ነው መለኛው። ሶ አስገቡት፣ ሰብስክራይብ እያደረጋችሁ ማለት ነው። አበረታቷቸው። መለኛው ዛሬ ወንድሙን አስታርቋል ከእናቱ ጋራ። እናቱ እስካሁን አታውቅም ማለት ነው ሙሽዬ፣ አልነገሯትም። በሚገርማችሁ ነገር ማለት ነው። የእውነት በቃ ይደብቋታል። መጨነቅን መጨናነቅ ስለማት እንድትጨናነቅ አይፈልጉም። እና የሚገርሙ ናቸው በጣም ማለት ነው እና እና ይህኔ የዛኔ ቢነግሯትም ይሄ ሁሉ ማገዶ አጨርሱም ነበር ማለት ነው። ምን እንዳየሁባቸው ታውቃላችሁ? ሁለቱም ትቢተኞች ናቸው፣ ሁለቱም አልሸነፍ ባይ ናቸው። የእውነት አሁን ምን አለበት ሀብን ተሸንፈህ ብትገኝላት፣ ተሸንፈ አጥፍተህም ከሆነ አጥሷም አጥፍታ ከሆነ ተሸንፈ ብትገኝላት፣ ይቅርታ ብታደርግላት። እንዴ እሷ ትሸነፍ ነው ብለህ ነው? ያው ነገራቶቹ መናገር አልፈልግም ብለዋል። ጎበዞች መናገር የለባቸውም። ሶስተኛ ወገን ደግሞ ማስገባት አይፈልጉም። ማለት እርስ በራሳቸው ማለት ነው። አሁን በንግግራቸውን ካያቸዋቸው ሌላ ሶስተኛ ወገን መግባት አይፈልጉም አይደለም። ሶስተኛ ወገን ይቅርና ማለት ነው ቤተሰብ እራሱ ማስገባት አይፈልጉም በጥል መሀል ማለት ነው። እና ይሄም ለሌሎቻችሁም ትምህርት ይሆናችሁ ማለት ቤተሰብ መግባት ባለበት ፓርቲ ይገባል። ልክ አሁን ሀብና ሙሽዬን እንደገቡ ማለት ነው። እነሱም አቅቷቸው ሳይሆን ሁለቱም ትቢት ስላለባቸው ነው። የእውነት ሁለቱም መታረቅ እኮ ይፈልጋሉ። ያስታውቅባቸዋል። ይፈላለጋሉ ሁለቱ ማለት ነው። ግን ደግሞ ምንድን ነው አልሸነፍም ባይነት የስስት ቤት ቤት ሳይዘጋደረ ነው የሚለው የሀገሬ ሰው ሲተርት እና ይሄን ያየነባቸው እንጂ የእውነት እንደዚህ የሚያለያይ ጭራሽ እኮ ተለያይተናል ብለው ነበረ። እስትሪ ምናምን እያደረጉ የነበረው ማለት ነው። እና አሁን ከራስ በላይ ከራስ በላይ ትእዛዝ ነው ምንድን ነው የሚባለው፣ መጣባቸው። ምንም አንድን ቃላት ሳያወሩም ሳይናገሩ ታረቁ ማለት ነው። ማሄ እንትና ናኒ ማለት ነው። መታረቅ ያስታውቅባታል በጣም ትፈልግ ነበረ፣ ግን ምንድን ተግደርድራለች ለእንተ ሼም ይዟዋት ነው አይወብሶ ማለት ነው። እና እንጂ አንተ አሁን ተሸንፈ ብትገኝለት የምር ጥሩ ነበረ። አሁንም ወደ እንትን ግቡ። አምስት አመት ቀላል አይደለም ለሴቷ ለወንዱ ማለት ነው። እና አምስት አመት በጓደኝነት መቆየት ይሄ ፌር አይደለም። ሁሉም ነገር እንትን ይላል። የእውነት ሶን ሁሉም ነገር በትኩሱ መሆን አለበት። ይበቃል። ከአንድ አመት ግማሽ ይህም ሲበዛ ነው። እና እኔ ሪስፔክት አላደርገውም። የእውነት አራት ዓመት በስማ እንዲህ አራት ዓመት አንድን ልጅ ወልዳችሁ ታሳድጉበት አላችሁ። እና ይሄ ጥሩ አይደለም። እና እናንተ የምትተማመኑ ነገር ከሆነ ትምህርትን ከሆነ ተጋብታችሁ መማር መቀጠል ይቻላል፣ መስራትም ይቻላል። ዋናው ምንድን ነው የእናንተ እምነት ነው ማለት ነው እና እና ይሄንን ሁላችንም እንደዚህ ብንማርበት ጥሩ ነው። ይሄ ነው። ለማንኛውም ሴቶች ሴቶች ማለት ነው፣ ነገራቶችን እናንተ ናችሁ ማስተካከል የምትችሉት ማለት አንዱ እሳት ሲሆን አንዱ ውሃ መሆን አለበት አይደል? ነገራቶችን እንትን ማብረድ አለባችሁ። አሁን ሙሽጌም ስትናገር ሰምታችኋል። በተለይ ሴት ነች ነገርን ማብረድ የምትችለው ብላለች። እና ለሀይሚም ይሄ ነበር እየነገረቻት የነበረው ማለት ነው። እና አብዛኛው ካብል የሆናችሁ እንትን አትበሉ፣ ነገራቶችን በማይሆን ነገር በቃ ያለ አይደለ? የሚቆሳቁሱ አሉና ሁሉም አንድ ነው፣ ሴት አንድ ነው እንዳታስብሉን ማለት ነው። ለማንኛውም ብዙ ነገር ተምራችኋል፣ ብዙ ነገር አውቃችኋል። አራት ዓመት አምስት ዓመት ቀላል አይደለም። ሶ ተማሩበት። አሁን ወደ ትዳር መግባት አለባችሁ።